ሰላም ሰላም እንዴት አላችሁ? የአልቅበት ዩቲዩብ ቻናል ተከታታዮች፣ በዛሬ ይዤላቸው የቀረብኩት እንግዲህ መነበብ ያለባቸው መጽሐፍቶችን በዝርዝር ይዤላችሁ መጥቻለሁኝ። በመጀመሪያ ከቡስካ በስተጀርባ የሚል ከፍቅረ ማርቆስ ደስታ የተጻፈ መጽሐፍ ነው። እንግዲህ ይሄ ፍቅረ ማርቆስ ደስታ በደቡብ ኢትዮጵያ በሀመር ማህበረሰብ ዘንድ ያለውን ባህል ያሳወቀበት መጽሐፍ ነው። ሌላኛው ደግሞ ሰበዝ ነው። ሰበዝ በዶክተር አለማየሁ ዋሴ ሸቴ የተጻፈ ድንቅ መጽሐፍ ነው። ይህንን መጽሐፍ ብታነቡት የበለጠ እውቀት ልታዳብሩ ትችላላችሁ። ሜሎስ በይስማዕከ ወርቁ የተጻፈ ነው። ይህም ታሪካዊ መጽሐፍ ነው። ፖለቲካዊ መጽሐፍ የያዘ ነው። ስለዚህ ይህንን በደንብ ብታነቡት ብዙ እውቀቶችን ልትሸምቱ ትችላላችሁ ብዬ እገምታለሁኝ። ሜሎስ ያኛው የስማካ ወርቁ መጽሐፍ ነው። ይህንንም ማንበብ ትችላላችሁ። ልጅነት ዘነበ ወላ የጻፈው መጽሐፍ ነው። የልጅነት ህይወታችንን የሚያስቃኝን ነው፣ ወደኋላ መለስ ያደርገናል። ይህ መጽሐፍ በጣም ድንቅ መጽሐፍ ነው። ይህንንም ብታገኙትና ብታነቡት በሶፍት ኮፒ ታገኙታላችሁ። ይህን መጽሐፍ ብታነቡት በጣም ብዙ ቀን ስላሳለፋችሁት የልጅነት ጊዜ ያስታውሰናል ማለት ነው። ሌላኛው ከመምህር አብይ ይልማ ሳድስ የጠቅላላ እውቀት መጽሐፍ ነው። ይህም መጽሐፍ በርካታ እውቀት አዘሎች ያሉት መጽሐፍ ነው። እነዚህ እውነተኛ ታሪክ ያላቸው መጽሐፎች እውነተኛ ታሪክ ያላቸው ናቸው። እዚህ ላይ መጽሐፉን ገብታችሁ ማንበብ ትችላላችሁ። ይህንንም እንደዚሁ ብዙ እውቀት የምታገኙበት ነው። ሌላኛው ይሄ ደግሞ የእውነተኛ ታሪክ መጽሐፍ ነው። ስሞት አትቅበሩኝ ትላለች ብርቱካን አላምረው። በራሷ በደራሲዋ የተጻፈ ታሪክ ነው በብርቱካን አላምረው ይሄ የእውነተኛዋ የራሷ ታሪክ ነው። መጽሐፎችን ፒኮክ ላይ የሚታዩት መጽሐፎች አሉ። እነዚህ መጽሐፎች እንግዲህ በተለያዩ ቦታዎች የዞረች መጽሐፍ እየሸጠች እንደምትኖር ነው መጽሐፉ ላይ የምትጠቁመው። ስለዚህ በዚህ መጽሐፍ የብርቱካን እውነተኛ ታሪክ ምን እንደሚመስል ያሳየናል። ይህንን መጽሐፍ ብታነቡት ብዙ ነገር ልታገኙ ትችላላችሁ። አልወለድም እጅግ ፖለቲካዊ የሆነ መጽሐፍ ነው። ይሄ በደርግ ጊዜ እና በሀይለስላሴ ዘመን ጊዜ ያለው እውነት በሌለበት አለም ለመኖር አልወለድም ይላል እንግዲህ ፖለቲካዊ ይዘት ያለው መጽሐፍ ነው። ይህን ብታነቡት የበለጠ እውቀቶችን ልታዳብሩ ልታገኙ ትችላላችሁ። ሌላኛው ውድ አንባቢያን፣ ይስማዕከ ወርቁ የኡጋደን ድመቶች የሚል መጽሐፍ አለው። ይህም መጽሐፍ በጣም ደስ የሚል መጽሐፍ ነው። ታሪካዊ፣ ፖለቲካዊ፣ ባህላዊ ያዘለ ባህላዊ ድርጊቶች ያሉበት ኡጋደን በተወሰነ መንገድ የሚያስቃኝን እንዲሁም ደግሞ የተለያዩ ኢትዮጵያኖች ታሪክ ምን እንደሚመስል እዚህ መጽሐፍ ላይ ልታገኙ ትችላላችሁ። በርካታ እውቀቶችን ልትሸምቱ ትችላላችሁ የሚል ግምት አለኝ። ብታነቡት ጥሩ ነው። ሌላኛው እንደዚሁ በይስማዕከ ወርቁ የቱት የሚል ነው። ይህ እንግዲህ ተከታታይ ይስማዕከ ወርቁ መጽሐፍ ናቸው። አምስት ተከታታይ መጽሐፎች አሉ። ደርቶጋዳ፣ ራማቶራ፣ ዣርቶዣራ፣ የቱድ እና የመጨረሻው የቱድ ነው። እነዚህ አምስት መጽሐፎች ተከታታይ አምስት መጽሐፎች ናቸው። እነዚህን ብታነባቸው ብዙ ፖለቲካዊ እንዲሁም ደግሞ ታሪካዊ እውቀቶች ልታገኙ ትችላላችሁ የሚል ግምታለኝ። ሌላኛው እንደዙ ያው ዣርቶ ዣራ ነው። ይሄ ሶስተኛው መጽሐፍ ነው። ይርቶ ይራድ አራተኛው መጽሐፍ ነው። ሁለቱ እንግዲህ ራማቶራና ድርቶ ጋዳ እነዚህም የነዚህ ክፍሎች ናቸው። እነዛን መጽሐፎች ብታነባቸው የበለጠ እውቀት ልታዳብሩ ትችላላችሁ። ክብር ድንጋይ፣ ይህም እንደዙ በስማከ ወርቅ የተጻፈ ነው። ይሄ መጽሐፍ እጅግ እጅግ እጅግ በጣም አሪፍ መጽሐፍ ነው በዚህ መጽሐፍ ብዙ ታሪካዊ፣ ባህላዊ፣ ፖለቲካዊ ታሪኮችን ታገኛላችሁ። በጣም ፈኒ የሆነ መጽሐፍ ነው። ይህን መጽሐፍ በሶፍት ኮፒ ወይም በሀርድ ኮፒ አግኝታችሁ ብታነቡት በርካታ ነገሮችን የሀገራችን ታሪክ፣ ብዙ ታሪኮችን፣ ብዙ ፖለቲካዊ ሁኔታዎችን፣ ባህላችንን፣ እንዲሁም ሌሎች ነገሮችን ልታገኙ ትችላላችሁ። በዚህ መጽሐፍ በነገራችን ላይ ስለ ኮሮና ቫይረስ የተጠቀሰበት መንገድ አለ። እስኪ ለአንባቢ ልተውና ሌላውን ሀሳብ እንድታነቡት ጋብዛችኋለሁ። የሚከራዩ አማት እና ሌሎች ነው፣ በዲያቆን ዳንኤል ክብረት አማካኝነት የተጻፈ ነው። ይህም በርካታ መጽሐፎች አሉት። ከዛ ውስጥ አንዱ የሚከራዩ አማት እና ሌሎች የሚሉት ናቸው። እዚህም በርካታ እውቀቶችን ታገኛላችሁ። እነዚህን ማንበብ ትችላላችሁ። ሌላኛው ከሰማይ የወረደ ፍርፍር ይላል፣ በአዳም ረታ የተጻፈ ነው። እዚህም መጽሐፍ ላይ እንግዲህ ፖለቲካዊ፣ ባህላዊ፣ እንዲሁም ማህበራዊ፣ በተለይ ማህበራዊ ህይወትን የሚቃኝ መጽሐፍ ነው። ከሰማይ የወረደ ፍርፍርን ብታነቡት በርካታ እውቀት ታገኛላችሁ። ፍቅር እስከ መቃብር፣ ይሄ ታላቁ መጽሐፍ ነው። እንግዲህ ብዙ አንባቢ ያነበበው መጽሐፍ ነው። ስለዚህም መጽሐፍ እንግዲህ በርካታ በሙዚቃ በፊልም መንገድ የተሰራበት ነው። ስለዚህ ስለዚህ መጽሐፍ ማንበብ ትችላላችሁ። ክቡር ዶክተር አዲስ አለማየሁ ናቸው የጻፉት ይህን መጽሐፍ ብታነቡ በርካታ እውቀቶችን ልታገኙ ትችላላችሁ። ዶክተር አለማየሁ ሴ ሸቴ ሌላኛው መጽሐፋቸው ይህንንም መጽሐፍ እንደዚሁ ገዝታችሁ ብታነቡ ወይም በሶፍት ኮፒ ዳውንሎድ አድርጋችሁ ብታነቡ በርካታ ሃይማኖታዊ ይዘት ያለው መጽሐፍ ነው። በርካታ ነገሮችን በርካታ ባህል ሃይማኖታችንን የምናዳብርበት መጽሐፍ ነው። ስለዚህ ይህንን ብታነቡት ብዙ ጥቅም ታገኛላችሁ። ዝጓራ ሌላኛው የዶክተር አለማየዋ ሲሸቴ መጽሐፍ ነው። ይሄም እንደዚሁ ሃይማኖታዊ ይዘት ያለው መጽሐፍ ነው። ስለዚህ መጽሐፍ ማንበብ ብትፈልጉ ብዙ እውቀቶችን ልትሸምቱ ትችላላችሁ። በጣም ድንቅ የሆኑ መጽሐፎች ናቸው። እስካሁን ደስ የሚነግራችሁ እንግዲህ እነዚህ መጽሐፎች በማንበብ የተለያዩ ባህላዊ፣ ሃይማኖታዊ፣ ማህበራዊ፣ ፖለቲካዊ እውቀታችሁን ልታዳብሩ ትችላላችሁ። በጣም ደስ የሚሉ ናቸው። እነዚህን መጽሐፎች እንግዲህ እያንዳንዳቸው በትረካ መንገድ ይተረክልን የምትሉ ከሆነ ሀሳብ፣ አስተያየታችሁን መስጠት ትችላላችሁ። ሌሎች መንፈሳዊ መጽሐፎች ደግሞ እንደዚሁ። ጠቁመን ካላችሁ ኮሜንት ላይ መጻፍ ትችላላችሁ። እንደዚሁም ሌሎች መጽሐፎች አሉ። እነዚህን እኔ ካነበብኳቸው በጥቂቱ ነው። በርካታ መጽሐፎች ይኖራሉ። እነዛንም እንደዚሁ መጠቆም እችላለሁ። ስለዚህ ለቀጣይ ክፍለ ጊዜ በሌሎች መጽሐፍ እስከምንገናኝ ድረስ ለዛሬ እዚህ ላይ ይበቃናል። ላይክ ኮሜንት ማድረጋቸው እንዳትሰነኩ